እንዲሁም ደግሞ ፌቨራይት ላይም አስቀምጡትም፣ ይህንን መረጃና ሌላ አንድ ጥቆማን ልስጣችሁም። በብሪቲሽ ጆርናል ኦፍ ሳይኮሎጂ የታተመው ጥናት እንዳሳየው ከሆነም በእውቀትና በደስታ መካከል ያለውን አስገራሚ ግንኙነት በግልጽ አስቀምጦታል። በዚህም ታዲያ አዘውትሮ ማህበራዊ መስተጋብር ማድረግም በአጠቃላይ የሕይወት እርካታን ይጨምራል የተባለ ቢሆንም አስተዋይና ኢንተለጀንት ለሆኑ ግለሰቦች ግን እውነት ሊሆን አይችልም ነው የተባለው። ጥናቱ እንደሚያሳየው ከሆነ ከፍ ያለ የማሰብ ችሎታ ያላቸው ሰዎች ብዙ ጊዜ ከሰዎች ጋር ሲገናኙ ደስታ አይሰማቸውም። ይልቁኑ ከግላዊ ማህበራዊ ግንኙነት ይልቅም ወደ ብቸኝነት ጥልቅ ትኩረት ማድረግና ትርጉም ያለው በግብ ላይ የተመሰረቱ እንቅስቃሴዎች ላይ ይሳባሉ የተባለው ይህም ታዲያ ሳባና ቴዎሪ ኦፍ ሀፒነስን ይደግፋል የተባለ ሲሆን በአጭሩ የማሰብ ችሎታ ያላቸው ሰዎችም ግንኙነትን አያስወግዱም፣ ነገር ግን ጓደኛ ከማብዛት ይልቅ ለብቻ ማሰብን፣ ሰላምንና ዓላማን ዋጋ ይሰጣሉ ተብሏል በዚህ ጥናት።

ከራሴ ብልጥ አንተ ታውቃታለህ እንዴ? ብይዘ ራሱን የማያውቅ ሰው ሲሆን ነው የሰው ምክር የሚሰማው። እስቲ ሳይካታሪስት ዩ ዩጋዴ የሚ ሳይካታሪስት ምን አባት አደረግልኛል። ሳይካታሪስት ችግሩ የእኔ ገንዘብ አሰጠኝ ለችግሩ ሲያምል፣ እኔ አንድና አንድ መፍትሄ ሊሆን የሚችለው እራሴ ብቻ ነኝ። በሽታ እንኳን ቢይዘኝ ለምን በሽታ ያዘኝ? ምንም ይህን በሽታ ያዘኝ? ለምን ታመምኩኝ? ምን በልቼ ነው? ምን ፋውል ነገር ሰርቼ ነው? ምን ቦታ ተገኝቼ ነው? ጉበቴ እስከሚፈርስ ድረስ ያ አልኮል መጠጣ ከሆነ አልኮሉን መቀነስ ነው። ሆዴ እስከሚበጠረቅ ድረስ ማግበሰብስ ከሆነ ይንን ጥሬ ስጋና ይሄ በሆዴ ውስጥ በሚፈጣጠረው ትላትልና ምናምን መቀነስ ነው። ያ ብስጭትሽ ድረስ ካለብኝ እኔን የሚያበሳጨኝ ማን አባቱ ጎረምሳ ነው? መቅረሻ ውጩ ልጅም ቢሆን መቅረሻ

ዩ ጋድ የሚ ታዲያ እኔ እንዳንቺ እየፎከትኩኝ አርባ ዓመት በሙሉ እንዳንቺ አስራ ስምንት ዓመት ከሞላትና ሽበት እኔ ላይ ልታወጣ ከተደረሰች ወላፍንት ጋራ እዚህ የማይረባ ዓለም ውስጥ ከወለውለበች ጋራ ልሙት እኔ፣ ልሙት እኔ እሷን በእኔ ስህተት እሷን ወደዚህ ምድር አምጥቼ የተቃጠልኩትና የጎበጠው ወገቤ እንደገና ደግሞ አድጋ ላይ ልጎብት ከእንደገና አድጋ ደግሞ እሷ ቡም ቡም ቡም ቡም ቡም ባለችበት ደግሞ እኔ እሷን ልጆች ይዤ በድጋሚ ከሰላሳ ምናምን ዓመት በኋላ ወይ ኦማ ግራንድ ማም እያልኩኝ፣ ዊኬንዴም በሙሉ በእሷ ልጨርስ። ጸጉሬን እንዲያርጌ ለእሷ ባት ስገረድ ነበር። አሁን ደግሞ ለእሷ ባት ልገረድ፣ ለእሷ ልጆች ልገረድ። ዩ ጋዴም ግማታ ንገሩኝ እስኪ እናንተ ሴቶች ማለት ነው። ዩ ዌክ አፕ በተለይ ወንዱ የገማ ነው ሲጀመር እዚህ የተዝረከረካቸው አንድ አይነት አንድ አይነት ሴት። ተይ እንጂ አንቺማ እናት አይደለሽ እንዴ ተይ። አንቺማ ትለ አንቺማ ዝምተኛ፣ አሁን እንዲሏታል መማርዬ፣ መማር የኔ ናት፣ የኔ ቆንጆ፣ የኔ እንደው ውብ አለ መማርዬ። ግን እኔ እወድሻለሁ፣ እኔ ጎንደሬ አይደለሽ እወድሻለሁ። የክርስትና እናቴ ጎንደሬ ሲለች ማለት ነው። እኔ እሷ ናት ያሳደገችኝ በነገራችን ላይ የእሷን ያህል እናቴ እንኳን አላሳደገችኝም። ቄጤም ጠርጋ ሳደገች ክርስትና እናት ያ የኔ እናት የኔ ቆንጆ መማር የሰነ መማር ቁጭ ብላ አይኗ እስከሚቃጠል ድረስ እስ ላከሪ እርዱ ላከሪ እስ ላከሪ እንደዚህ ሰጡ። እች መማር እንደዚህ እኮ ሌባ ናት። እንደዚህ እንደዚህ፣ እናንተ እኔ እግዚአብሔር እናንተ ወይ ተናግራ ልክ ልካቸው ናት። ነገር ወይ የልብ አታደርስ። በገዛ እጇ ተቃጥላ በገዛ እጇ ጎብጣ። ይኸው ልጅቷ ታግባ ትውልድ አይታወቅ። ምን ላይ እንዳለች ለማን እንደምትኖር እግዚአብሔር ይወቅ። ልጅ ሰራችሁ። ይሄ ህዝብ እንደሆነ ይሄኛ ፍሩሽካው ህዝብ ማለት ነው። ይሄ ሶሻል ሚዲያ ነዋሪ የምድሩ እንደሙ አልመጣለን። እንኳን ማህይ ሆነ እግዚአብሔር ይስጥ ኢህአዲግ። ያ እንኳን ኢንተርኔቱን ከ27 ዓመት በፊት አላስገባሁ እንጂ አሁን እዛ ያለው ሰው በሙሉ ይሄ ስራ ፈት በሙሉ እየመጣ ይሄ 120 ሚሊዮን ህዝብ ስል ሰው እዚህ ላይ ቢጣር ኖሮ አጥንታችን ብቻ ነበር የሚገኙ ምናምን ስንል ማለት ነው። እግዚአብሔር ይስጥ ኢህአዲግ፣ አንዳንድ ጊዜ ህዝብ አለመማሩ ጠቅመናል። ተማረ ሚል ዶክተር እንትን ያሉት በሙሉ እዚህ ላይ ይመጡና የምታያቸው እንዲህ ሲል አስተማሪም አይቲም የተማረ ተዘፍዝፎ እዚህ ላይ ነው የምታይት። ምንም ደህና ነገር ሲሰራ አታዩትም። ቅመም መዳም፣ እንዲሁም ድስት እያጠረች እንጀሯን እየሰርማ ምግቧን እየሰራች ትደበርባሃለች። ማለት ያ ከዛ ብዙ ተመልካች ያየ ይመስላል። በቃ ድፍን በቃ የሆነ ቴክኖሎጂ ፈጥረህ እዚህ ጋር እንትን ያደረግህ ይመስልህና ራስ ከፍ አርገ ዝቅ አርገ ከዛ አከል እኮ ደደብ ናት። እሷ ኮ ጓደኛ የላትም፣ እሷ ኮ ዘመድ የላትም። እኔ ምላችሁ ምንድን ጓደኛ የሚጠቅመው እስቲ ኑ ኑ፣ እስቲ ጓደኛ የሚጠቅመው ነገር ንገሩ ኑ። ይበላል ከእናንተ ይጠጣል፣ የእናንተ ሚስጥር ይዞ ይሄዳል፣ ለሌላ ያወራል። እስቲ የትኛዋ ጓደኛ ናት? እስቲ ንገሩ። የእኔ ጓደኛ የእኔ እህት ያ ጓደኞቻችሁ የሰጧችሁን የሰጧቸውን ጊፍት እያንዳንድ ሻሁን እዚህ ጋ ስድስት መቶ ደግሞ ሼር አርግ፣ ታብ ታብ አድርግ፣ ዛሬ ንቃ። ወይ ካፕ እስቲ ጓደኞቻችሁ ጓደኞቻችሁ በግል መጥተው የኔ ጓደኛ፣ የኔ መልካም ጓደኛ አንድ ነገር አንድ ነገር ልንገራችሁ። የኔ መልካም ጓደኛ፣ የኔ ጥሩ ጓደኛ ላ ከጓደኞች ቀን ከምንም ከቤተሰብ ከክሪስመስ ውጭ አንድ ቀን

የትኛዋ ጓደኛሽ ናት? እስቲ ለኔ እንገዝቻለሁ፣ እንኪ ለጓደኛ ለእህቴ ብላይ ገዛችልሽ። እስቲ ቲንክ ኦፍ ቲንክ አሉት ንገሩ። በገዛ ልደቷ የምታስከፍላችሁ ናት ያለችው መጅገር ማለት ነው። ልደት ጠርታችሁ እስቲ ነገር የትኛዋ ናት? የትኛዋ እስቲ እስቲ እስቲ ራሳችሁን ቁጭ በሉ። እስቲ ቁጭ በሉና እዩ፣ እህቴ እስቲ ጓደኛዬ ዛሬ እስቲ ፊትሽ እንዲህ ሆኗል፣ ኔክስት ክሪም ልግዛልሽ ያለች ጓደኛለች ልደት ሲሆንባት ተገዳ እፍ እቺ ደግሞ የእሷ ባህሪ ይታወቅ፣ ምን አይነት ልደት እንዳለባት እስቲ ደግሞ የሆነ ጊፍት ልግዛላት፣ እየተናደደች ምክንያቱም አንቺ ገዝተሽ ስለሰጠሻት ክፍያ። ንገሪኝ፣ የትኛ ማናት? ንገሪም እስ የትኛዋ ልጅናት ስ የእናቴ እንትን ነውእና ለእናቴ እስ ከስንት አንድ ግድ ስለሆነባት ግድ ስለሆነባት ነበር። ኮፒ ሊንክ አርጉ። ታዲያ ጓደኝነት ምኑ ላይ ነው? የትኛው ጓደኛችሁ ናት? ተቸግራችሁ እንደዚህ እንደዚህ ተቸግሪያለሁ፣ የብር ችግር የምናምን አይደለም፣ ምናልባት ከባል ይሆናል፣ ከሌላ ነገር እንደዚህ እንደዚህ ሆኛለውና ሀሳብ ትደውልልሻለች እንዴት ነሽ? ደህና። እሺ፣ ዛሬ ባል እንዲሆኑ ዛሬ ልጆች ልጅ ከሌላት ደግሞ ሆ እንደዚህ ዚ ፈልግ ነበር። ቻው ቻው፣ ልክ አንቺ ልታወሪ ስትይ፣ ቻው ቻው ትልሻለች። እንድትነቁር ስለምፈልግ ነው። ዩ ዌክ አፕ ስማርት ስትሆኑ፣ ጎበዝ ስትሆኑ፣ ራሳችሁን ስትወዱ፣ ከእንደዚ አይነት ሰዎች ሁለት ቀን ሁለት ቀን ታዳምጫት እና ሁለት ከዚ የበለጠ ጊዜ እንዳሰጫት ከፍ ብለሽ እንዳሰጫት ጊዜ ሶስቴ ሁለቴ ተሰጫትና እግዚአብሔር ምስክር ነው። አመት እንዳታያት አመት እንዳታያት። በቃ ተበለ ጊዜሽ ተበለ አፈር ቢያፈር ያስበላሽ። የመጀመሪያ እንዲ ጓደኛ ታያለሽ፣ ካነጋገሯ እኔ እኔ እኔ እኔ እኔ ብላ የምታወራ ከሆነ ዋጋ የለሽ። ሁለተኛው ታያታለሽ፣ ያ የሆነ ነገር ስተ ወይ ይሄ ነገር ለኔ ቢሆንልኝ ይሄ ነገር ለእኛ ቢሆን። አላማሽ ምንድነው? ለወደፊቱ ምንድነው? እኔ ጓደኛዬ ስትሆን ቤተሰቤ ስትሆን ችግር አለብሽ የምታወሪው ነገር አለ ብለ አንድ ጓደኛ ጠይቃሽ ታውቃለች። እስኪ ማውራት የምትፈልጊው ነገር ካለ ማካፈል የምትፈልጊው ነገር ካለ የምታስቢው ነገር አለ ፊውቸርሽን ተመሳሳይ ቦታ ላይ ስተሽ አንዱ ጓደኛሽ እሷ ፈለውጣ ከፍ ብላ ከሆነ ወይ የሆነ ደህና ደረጃ ከደረሰች ይ ጓደኛ ግን ለምንድነው እንደዚህ አይነት ቦታ ያለችው ጓደኛሽ፣ ከፋ ልክ ለልጆች እንደምታስቢው ይ ለምንድነው ጓደኛ እንደዚህ ሆነች፣ ምን ሆና ነው ለምንድን ጓደኛዬ ሰውነቷ የእኔ ሰውነት እንደዚህ ቆንጆ ሆኖ ለምንድን ነው የእሷ ሰውነት እንደዚህ ሆኖ? ጓደኛዬ ለምንድን ነው ወንዶች የማይፈልጓት? ምክንያቱም ይህንን ነገር እናስተካክል፣ ትሬኒንግ እንሄድ፣ እንውጣ፣ እራት እንብላ፣ ይህን ከበር አደርጋለሁ፣ ይህን ልግዛልሽ የምትልሽ ጓደኛ አለች። እኔ እንደዚህ አይነት ጓደኛ እኔ እንደዚህ አይነት ጓደኛ በጣም ነው ደስ የሚል። ብቻ ነው ትቼሽ የራሴ መንገድ ሄዳለሁ። እኔን ይዘሽ ገደል ስለምታች፣ ወደ ቀናት ስለምትሄጂ አንቺ ሂጂ። ዩሲ ጓደኛ ማለት ይሄ ነው። እንደዚህ አይነት ጓደኛ ከሌለ ጎ ሌላ ቦታ አትጠቅምልሽ። ዛሬ ይመስልሽ ትደበረብሻለሽ ወይ ትደበረባታለሽ ነገ ትደበረብሽ። በዚህ መሀል ላይ ምንድነው የክፋት ልውውጥ ነው የምታረጉት። ቆይ እንዲህ ብታረገኝ እንዲህ ብትሆን እንዲህ ያደርጋታለሁ እየተጠባበቃችሁ ለመወራራት ለመጣጣል ይሄው ሬስሊንግ ውስጥ ከምትገቢ ምን ይላል፣ እንደዚህ አይነት ሬስሊንግ ውስጥ ከምትገቡ ይላል። ሃይሊ ኢንቴለጀንት የሆኑ ሰዎችም ደስተኛ እንዲሆኑ ጓደኛ አያስፈልጋቸውም ተብሏል። ይህ መረጃ ምንም ጓደኛ ለሌለው ላኩለት ወይም ደግሞ እናንተ ጓደኛ ከሌላችሁ ላይክ አድርጉት እንዲሁም ደግሞ ፌቨራይት ላይም አስቀምጡትም። ይህንን መረጃና ሌላ አንድ ጥቆማን ልስጣችሁ። በብሪቲሽ ጆርናል ኦፍ ሳይኮሎጂ የታተመው ጥናት እንዳሳየው ከሆነም በእውቀትና በደስታ መካከል ያለውን አስገራሚ ግንኙነት በግልጽ አስቀምጦታል። በዚህም ታዲያ አዘውትሮ ማህበራዊ መስተጋብር ማድረግም በአጠቃላይ የህይወት እርካታን ይጨምራል የተባለ ቢሆንም አስተዋይና ኢንተለጀንት ለሆኑ ግለሰቦች ግን እውነት ሊሆን አይችልም ነው የተባለው። ጥናቱ እንደሚያሳየው ከሆነ ከፍ ያለ የማሰብ ችሎታ ያላቸው ሰዎችም ብዙ ጊዜ ከሰዎች ጋር ሲገናኙ ደስታ አይሰማቸውም። ይልቁኑ ከግላዊ ማህበራዊ ግንኙነት ይልቅም ወደ ብቸኝነት ጥልቅ ትኩረት ማድረግና ትርጉም ያለው በግብ ላይ የተመሰረቱ እንቅስቃሴዎች ላይ ይሳባሉ የተባለው። ይህም ታዲያ ሳቫና ቲዎሪ ኦፍ ሀፒነስን ይደግፋል የተባለ ሲሆን በአጭሩ የማሰብ ችሎታ ያላቸው ሰዎችም ግንኙነትን አያስወግዱም። ነገር ግን ጓደኛ ከማብዛት ይልቅ ለብቻ ማሰብን፣ ሰላምን እና ዓላማን ዋጋ ይሰጣሉ ተብሏል። በዚህ ጥናት ትስማማላችሁ? ሀሳባችሁን ስጡበት እዚሁ ጋር። ያ እኔ የሚገርማችሁ ነገር እግዚአብሔር ምስክሬ ነው። ኢራት ኤክስፕሬስ ሰው ግን ስነግረው አይገባው አይገባው እኔ ይሄ እንዲህ ልካክልሽ ልካክ የሚል አልፈልግም፣ አልፈልግም። አብሬ የምበላው የሆነ ፓርቲ ስቴጅ ምናምን ምናምን ነገር ጓደኛ ግን አልፈልግም። ኢቭን ጓደኛ ቤተሰብ አልፈልግም። እኔ አንድ ዘመዶች ማግኘት አልፈልግም። እነሱን ጓደኛ እንደ ሚያኛኛኝ የለም። በቃ በቃ እናት ልጅ አንድ ልጅ አለኝ፣ አንድ እናት አለች። ደስፋስ ደስፋስ አለቀ። ይሄ አንድ ጤናችሁ፣ ሁለተኛ ጊዜያችሁ። እኔ እግዚአብሔር ምስክሬ ነው። አንደኛ ነገር የላችሁ ሎጂክ፣ አስቡት፣ ዘመዳችሁ አስቡት። እሱ ስላወራ ስላላወራ አይደለ፣ አስቡት ያንተ ሕይወት መቻል ቆኖ በአንተ ሕይወት ላይ ልጅ አለ እናት አለ።